እኔ በእንትኑ ነው የተናደድሽ፣ አይደል ሩታ የፍቅር ጥያቄ ስለጠየቀችው ነው የተናደድሽ። እሱ ምንም አላወቀም። እኔ እኔ ይሄው በግልጽ መናገርሽ፣ ቦታው ላይ ነበርኩኝ አይደል። ሩታ አላወቀም። ለምን የፍቅር ጥያቄ አለማወቁ ምናምን ነገር ትወና ነው። ይሄን ሁላችንም እናቀው፣ የአደባባይ ሚስጠር ነበር። ሚስጠርም አይደለም፣ በቃ ጋህዶ የወጣ ነገር። እሱ ትወና ነው እሱ። ሩታ እንዳትናደድ በኋላ ላይ ተመልሶ ሩታ ጋር ሲመጣ አላወኩም ነበር፣ እኔ አይደለሁም ለዚህ ነገር ተጠያቂ ለማለት የተዘጋጀ ድራማ እንጂ የምርም አብርሽ ሳያቀርቱ አይደለም። እስካሁን አንተ ለሱ በመወገን አንተ ራሱ ልትታሰር ይገባል። ማንም የፈለገች ሴት መታ ላይ ላይ አፏን ስትከፍት ዝም ያለ ሰው ዛሬ እንደገና የኔን ክብር አላስጠበቅሽም ቢለኝ እኔ የምሰማ ይመስልካል? ምንድን ነው ቆይ ሲጀመር እንደዛ እንዲ ያደረገው ምንድን ነው? የኔን ክብር አላስጠበቅሽም አብርሽ ያለበት ምክንያት ምንድን ነው? ይሄ ነገር ምንም እኮ ግልጽ ሊሆንልኝ አልቻለም። አብርሽ እኔን ክብር አላስጠበቅሽም ብሎ ሩታን የሚወቅስበት እስ ሩታ ያደረገችውን ነገር ነገሩ የሚመጡና እንደፈለጉ የሆነ ክብራቸውን ዝቅ አድርገው የሚንዘላዘሉ ሴቶች ጭምር ነግበኔ ብሉ ጥሩ ነው። የምር ነገ በእነሱ ምን እንደሚደርስ አይታወቅም። የምር ነው ነገ በእነሱ ምን ሰው ባለፈውም ቪዲዮ ብዬዋለሁ። ሰው የዘራውን ያንኑ ራሱ ያጭዳል ይላል የእግዚአብሔር ቃል እራሱ ማለት ነው። አሁን ላይ እናተ ባለትዳር ስላልሆናችሁ ምናምን ነገር ምንም ላይ መስላችሁ ይችላል። ነገ በእናተ ህይወት ሲደርስ ይገባችኋል። የዛን የእናተ ትዳር ሲበጠበጥ፣ የእናተ ሰላም ሲናጋ ምናምን ነገር የዛን ይገባችኋል። እንደሚደርስ አይታወቅም ጊዜ ፈጃል እንጂ ማንም የዘራውን ማጨዱም የማይቀር ነገር ነው። ሰላም ሰላም እንግዲህ እንደተለመደው እዩ ሰላም ብሎ እስከሚገባ ድረስ እኔ የራሴን ሰላምታ ሳለናተላ ድረስ እንዴት ናችሁ ደና ዋላችሁ ደና መሻችሁ ጠዋት የምታዩ ማታ የምታዩም ሰዎች እኔ ያለው እግዚአብሔር መስገን ዛሬም እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ ዛሬም እንግዲህ በነሩታ ፋይል ተመልሰን መጥተናል እንግዲህ አስተቶቻችንን በየጉዳዩ ለመስጠት ማለት ነው እና ደግሞ ይሄ ቻናል እንደ ተመልካች እኛ አስተቶቻችንን የምንሰጥበት ከቻናሉ ስም እንደምትረዱት በነፃነት እንደ ተመልካች ማንም ላይ ሳንፈርድ አስቴቶቻችንን ብቻ የምንሰጥበት ቻናል ነው። አዳዲስ ሰዎች ሰብስክራይብ የምትሉን በመንካት ቤተሰማን ትችላላችሁ። እንዲሁም ደግሞ ይህን ቪዲዮ ሁላችሁም እየጀመራችሁ ላይክ እያደረጋችሁ እንድትጀምሩ አበረታታችኋለሁ። በቀጥታ ወደ ቪዲዮ እንግባለን። ይህ ልጅ ወንድ ልጅ አይደለ? ክብር ይፈልጋል፣ ምን ይፈልጋል? ወንድ ልጅ ደግሞ እናንተስ እራሱ የእሷን ጉዳት እኮ ማየት አለባችሁ። እሷስ ውስጧ ምን ያህል እንዲህ ውስጧ ክፍት ብሎ እናንተ ውስጧ ገብታችሁ ስለማታዩ ነው፣ እንዲ የእሷስ ጉዳት፣ እሷስ የምትጎዳው ሴት ልጅ ስለሆነች እኮ ሁሉ እዚህ ቁ ከእዩ ሁኔታ በጣም የታዘብኩት ነገር ማለት ነው ከሩታ የልብ መሰበር በላይ አብረሽ ላይ ትንሽ አንድ ብርጭቆ ውሃ መደፋቱ ነው አሁን እያሳሰባል። ለካ ክብር ምናምን ነገር ቀደም አላስከበርሽኝም ምናምን አላከበርሽኝም የሚለው አሁን ያቺ የብርጭቆ ውሃ ተደፋች ብሎ ምንም ማይገናኝ ነገር እኮ ነው። አሁን እያወዳደራችሁ ያላችሁት አይደለም። የብርጭ የብርጭቆ ውሃ የቆሻሻ አጣቢ ውሃ ዝም ብላ ብትደፋበት ራሱ ሲያንስበት ነው። ይህን ያህል እንዴት ነው? ቆይ በንጉሥ እንትን ነው እንደ ራሱን የሚያየው። ንጉሥ ራሱ እኮ ማለት ነው ራሱን ሲያከብር ነው የሚከበረው። ማለት በቃ ራሱን አስከብሮ ነው ንጉሥ ራሱ የሚከበረው። ሰው ራሱን ሳያከብር ትዳሩን አላከበረም ማለት እንግዲህ፣ ራሱን አላከበረም ማለት ነው። እና ራሱን ሳያከብር ሌላ ሰው እንዲያከብር ለምን ይጠብቃል? ታውነች እና ይሰማታል አይደለም። ውሃ በጥፊም እያዳፋችም ልታወጣው ትችላለች። ውሃ እንደውም ቀላል ነው ከዛም የበለጠ ከባድ ነገር ልታደርስበትም ትችል ነበረ። ምክንያቱም ትግስተኛ እናት፣ እሷ በጣም ትግስተኛ እናት፣ ብዙ ነገሮችን በትዕግስት ታሳልፈው። ሲጀመር ሩታ ማድረግ የምትችለውን ያክል አረገች ብላችሁ ታስባላችሁ? ምንም ሩታ ማድረግ በምትችለው ልክ አይደለም ያደረገችው። እንዴ አንድ ፖሊስ እኮ ጠርቶ ትዳር ላይ ሌላ ትዳር እየመሰረተ ነው ብሎ ማሳሰር ይቻላል። ሁለተኛ አጠገባቸው ድርሽ እንደዛ፣ ሰፈሩን ራሱ እንዳይጠጋ ማድረግ ይቻላል። ሰው አንዳንዴ እንዲሁም አመስግኖ እንትን ማለት አለበት። የምር በጣም ማመስገን አለበት። አብረሽ ሩታን ምንም ስላላረገችው ማለት ነው። ይቅርታ አድርጊለት ልጁንም ይህ አትከልኪው ልጅ ደግሞ ያለ አባት አያድግም እባክሽን ናፍቆቱን ይወጣ ብዬ በማጽናቱ ልትለኝ ትችላለች ነገ ደግሞ ተመልሶ ወደዛ ጥፋቱ መሄድ ከሆነ አንችንሽ ብለ ደግሞ እኔን ነገር እንድትወቅሰኝ አልፈልግም ተወቃሽ መሆንን አልፈልግም ይህን ነገር በፊት ሩታም ራሷ ስትለው ነበር ማንም በእሷ ትዳር ህይወት ጣልቃ ገብቶ የሆኑ የሆኑ ውሳኔዎቿ እንድትቀይር ካደረገ በኋላ ተመልሶ ያ ውሳኔ ስህተት ሆኖ ያንን ውሳኔን ያስቀየረውን ሰው መውቀስ አትፈልግም። ይሄ ደግሞ ትልቅ ብስለት ነው። ምንም ቢሆን ሰው ነገ ላይ ያለው ነገር ራሱ ተጠያቂ ሆኖ ከተሳሳተም በራሱ ምርጫ። አንዳንድ የሰው ምክር አያስፈልገም እያልኩ አይደለም። ግን አንዳንዴ የውሳኔ ጉዳይ ከባባድ ውሳኔ ሲሆን ሰው ከማንም በላይ ራሱን በደንብ ነው ማድመጥ ያለበት፣ ውስጡን በደንብ ነው መመልከት ያለበት እንጂ በሰው ውሳኔ ተመርኮዞ የሚወሰን ከሆነ ነገ በቃ ለእያንዳንዱ በህይወቱ ለሚገጥመው ፈተና እነዛን ሰዎች እየወቀሰ ነው የሚኖረው፣ ማለት ነው። እዚህ ጋር መናገር ፈልጌ አይደለም፣ እንደዚህ ምልሽ፣ ግን አንቺ መልስ ይሆንሻል ብዬ ስላሰብኩ ነው። እዚህ ጋር ደግሞ ከመጣ በኋላ እሷ በጓደኞቹ ፊት መንካት አትችልም፣ ልጅህም ማየት አትችልም። ብቻዋን የፈጠረችው ልጅ አይደለም፣ አብረው ነው አደለም የፈጠሩት። ሰማንያ አልተቀደደ ምን አልተባለ፣ መቶ ልጅ ሊያና ይሄን ነገር እኮ ማለት ነው መለስ ብለን ወደኋላ ብናይ ሩታ አንድ ቀን ነው እንደዛ ያለችው። ሌሎቹን ቀናት እንደ ቀልድ ምናምን ነገር የተባለ ነው። አንድ በአንድ ይቆጠር ከተባለ እኮ መዘርዘር እንችላለን። አሁን ሩታ ያጠፋችውን ጥፋት ጥፋት ከተባለ እና አብረሽም አጠፋ የሚባለውን እርግጠኛ ነኝ አብረሽን አምስት ስድስት ጥፋት ዘርዝረን የሩታን ግን ምናልባት አንድ ራሱ እሱም ጥፋት ሆኖ ከታየ አንድ እንትን ብንል ነው። አንድ ቀን ነው ልጁን የከለከለችው እንዳያይ። እሱንም ደግሞ ከዚህ በፊት አብረሽ ለሰራው ነገር ነው ምንድነው ያደረቀው ሄርሜላን ይዞ መጣ፣ ያለ እሷ ፍቃድ ያለ እሷ ፍቃድ ሄርሜላን ይዞ መጣ። ከዛን በቃ የፍቅር ጥያቄው ምኑ ምኑ ምኑ በቃ እንደዛ አነሰ ነገሮች አሉ። በዛ ምክንያት ተናዳ ልጁ እንዳየ ከለከለች። ከዛ ውጭ ምን አድርጋው ነው? ቆይ ልጄን ላይ ስመጣ በጣም እያበሳጨችኝ፣ በጓደኞች ፊት እያበሻቀጠችኝ ጭራሽ ውሃ ደፋችብኝ እና ልጄንም ካላየው እሷንም ገብቼ እንድጠይቃት ካልፈቀደችልኝ ምን አማራጭ አለኝ? እኔም በቃ ብሏል ሲለኝ፣ አሁን ለማያቅሽ ብሏል። ሰው ለማያቅ ታጠን አሁን የሩታ የልጅህን ማየት መከልከልና ለመከልከል አይደለም ከሀገር እንድትወጣ እያደረገ ያለው በዚህ ሰዓት ከሄርሜላ ጋር አንድ ላይ መሆን ስለምትፈልግ ነው አይደል? ማለት ይህን ነገር ደግሞ ቃል በቃል ተናግረዋል እኮ። አሁን ሰበብ በአስባቡ አድርገን ሄርሜላን ይዘ በቃ አዲስ ህይወት ለመጀመር ነው እቅድ ምንም እንኳ አሁን እዚህ ጋር ህዝቡንም ሩታንም የሩታንም ቤተሰብ ምናን ነገር የምትዋሽበት ነገር አያስፈልግም። በቃ አንተ የፈለግከው ሄርሜላን ስለሆነ ግን አሁን በቃ አንድ ሰበብ አገኘው ብለህ ያቺን ሰበብ እንደ ትክክለኛ ማስረጃ በቃ እውነታ እንዳለው ሰው አጋነ በማቅረብ ራስን ከጥፋተኝነት አድነ በቃ የራስን ይመስል ጀምር። ምንም እኮ አሁን ከኛ የሚደበቅ ነገር አይደለም ይሄ። በተጣጥሮ መኪና ገዝቷል፣ እንደገና ወርቅ የዛው ሁሉ አራት መቶ ምናምን ብር ወርቅ ገዝቷል ይሄ ልጅ። እኔ ቁሳቁስ ደስታን ሲገዛ በህይወቴ አይቻላል እኮ እሱ ደስተኛ ስለነበር አንቺን ደግሞ ደስተኛ ለማድረግ እየሞከረ የነበረበት ጊዜ ነው በሚገባ ከዚህ በፊት በተረጋጋሚ ያለው ነገር ነው። እንደፈለገ ዛ ሲንዘላዘል ቆይቶ የሆነ በቃ አቅም ስላለው የሆነ የሆነች ነገር ማድረግ ስለሚችል የሆነ ነገር ገዝቶ እንደ ህፃን ልጅ ያለቅስ እዛ ልጅ እንደ ማባበል የሆነ ማስቲካና ከረሜላ እንደሚገዛለት ህፃን ሩታን ሊያባብል ይሞክራል። እንዲሁም ይህን ነገር ሩታ መረዳቷ በጣም እንዲሁም ደስ ብሎኛል። ማለት ከዚህ በፊት ያልተረዳችው ሁላ መስሎኝ ነበር። አሁን ሩታ ከተናገረችው ነገር በጣም ደስ ያለኝ ነገር ቁሳቁስ የትም ሀገር ደስታን አይገዛም፣ በቃ ሰላምን አይገዛም። የትዳርን በቃ የሆነ ጤንነት አያስተካክልም። ትዳር ከታመመ ታመመ ነው። የሆነ ጌጣጌጥና ቆርቆሮ አይደለም ትዳርን የሚያስተካክለው። አሁንም እሱ እምቢ ካለችኝ ልጄንም ካላሳየችኝ ምን ላረግ ምን አለኝ ብዬ ይቀመጣለው፣ ብሎ ሊሆን ይችላል ያንን ፕሮሰስ እየጀመረው ይሄ እኮ የአስተሳሰብ ጥበት እኮ ነው። ሩታ ለአንድ ቀን ነው ልጁን የከለከለችው። ማለት ሁለተኛ ደረሽ እንዳትል ምናን ነገር እኮ አላለችውም አይደል? ቪዲዮን ያያችሁ ሰዎች አይታችኋል። ለአንድ ቀን ተከለከለ ማለት አሁን እሱ በአስተሳሰቡ በቃ ለዘላለም ይህች ሴትዮ ልትከለከለኝ ትችላለች ብሎ በቃ ነገ መታረቅ እንደሌለ አይነት ነገር በማሰብ እንደዛ ሊል ይችላል እንጂ እውነታው እንደዛ አይደል። እውነታው በቃ ሩታ የሰሞኑ ነገር አናዷት ስለነበር በቃ ተናዳዋ አደፋችበት በዛ ንዴት ደግሞ እሱ እንደዛ ተበሳጭቶ እንደዛ ተናዶ እያለ ልጁን እንዲያ አልፈቀደችም። በቃ ያደረገችውም ደግሞ ትክክል ነው። በዛ እንዴት እኔም ብዬ ነበር፣ ሄዶ ልጁን እንዴት ነው ማለት ሰው እንዴት ተቆጥቶ ሄዶ ልጁን ሊያቅፍ ይችላል? ቁጣ ይዞ ሄዶ ልጅ ማቀፍ ትክክል ነው ብላችሁ ታስባላችሁ? እና የተፈጠረው ነገር ያ ነው። እና ደግሞ እንዲያውም አሁን ምንም ጥፋት የለባትም ሩታ ወደ ማለት ደረሻለሁ ተጨንቀተጠበህ ስለመጣ አመሰግናለሁ። እኔና እሷ ደግሞ ማታ ቁጭ ብለን ያለውን ነገር እንነጋገራለን። ስለመጣ ጊዜን መስዋዕት አድርጎ ስለመጣ በጣም ነው ማመሰግነች ጥሩ ወንድምነን አመሰግናለሁ። ትንሽ ትንሽም ቢሆን እውነት ለመናገር ሻለ የሚለው እዩ ነው። እውነት ለመናገር ከሱም የታዘብኩት ነገር ቢኖር ምክንያቱም እዛም ሲያጨበጭብ ነበር። አሁን የሩታ ነው የሩታ ሳይሆን የሄርሜላ የፍቅር ጥያቄ ላይ እሱ ራሱ በእርግጥ ቀድሞ ባይነገረውም ነበር ያቀል ቦታው ላይ እና ሲያደርግ የነበረውንም ነገር ታውቃላችሁ። ግን ከሞላ ጎደል ከነዛ በጣም ሰይጣን ከሆኑ ጓደኞቹ ከነ አቤልና ከነ ብሩክ ትንሽም ቢሆን የሚሻለው እሱ ነው። እና ደግሞ አሁን እውነት ለመናገር ጥሩ ሳሪ ላይ ነው የደረሱት። በቃ ቤትም ተመካክረው ከዛን ደግሞ አብረሽም መቶ በአካል መጥቶ አስሬ እንደዚህ ሰው እየላከ ምናምን ምናምን ሳይሆን በአካል እሱም መጥቶ የሩታ ቤተሰቦችም አግኝተውት መክረውት ምናምን የሚመለሱም ከሆነ በዛ ቢመለስ ነው ጥሩ እንጂ አስሬ ነገርን እየደጋገሙ ምናምን ነገር ወይ ውሳኔ የሌለው ነገር ላይ ዝም ብሎ በቃ ነገር መደጋገም በጣም የሚያደክም ነገር፣ በጣም ልብን የሚያደክም ነገር ነው እና አሁን ጥሩ ውሳኔ ላይ ደርሰዋል ብዬ አስባለሁ። እና እዚህ ድረስ ካያችሁ በጣም አመሰግናለሁ። እዚህ ድረስ ያያችሁ ሰዎች የዛሬ ቪዲዮ ይህን ይመስል ነበር። ቪዲዮ ተመችቷቸዋል ብዬ አስባለሁ። ከተመቻችሁ እንግዲህ ላይክ በማድረግ እንድታበርታቱኝና እንድታግዙኝ እጠይቃቸዋለሁ። ሰብስክራይብ ያላደረጋችሁም ሰዎች ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኝ። ደህና ሁኑ።